የባለ ሰማያዊ አርማ የደደቢት እግር ኳስ ክለብ መጋቢት 281989 በዚህ ወር ከፖፖላሪ አቧራማ ሜዳዎች የተጠነሰሰው ሰማያዊ ለባሽ የ910 11 ዓመት ሕፃናትን አሰባስቦ ጉዞውን መጀመር። መንገዱ ምንም ቢከፋ ፈተናውም ሀያል ቢሆንም የነገ የሀገሪቱ ታላቅ ሻምፒዮን ክለብ ለመሆን አቅዶ መነሳት። ሰውየው ኮሎኔል አወል አብዱረሂም። ይሄ ሰው እብድ ነው እንዴ? ያልተለመደው ጉዞ የገረማቸው የኢትዮጵያ እግር ኳስ ባለሟሎች ጠየቁ። አንተ ሰው ይቅርብህ፣ እነዚህን ሕፃናት ይዘህ ዓመታት ተጉዘህ ነገ በኢትዮጵያ እግር ኳስ ሻምፒዮን ክለብ ለመፍጠር የማይታሰብ የመልካሙ ሐሳብ ጅማሮ መጋቢት 28 1989። በዚህ ወር ከፖፑላሪ አቧራማ ሜዳዎች የተነሳው ክለብ ከ12 ዓመታት በኋላ ወደ ፕሪሚየር ሊግ አደገ። ወደ ሊጉ ባደገ አራተኛ ዓመቱም 2005 የኢትዮጵያ ፕሪሚየር ሊግ ሻምፒዮን ሆነ። ባለሰማያዊ አርማ በኢትዮጵያ እግር ኳስ ታሪክ የራሱን ማሻራ ጻፈ። ለሀገሪቱ እግር ኳስ መጎልበት የበኩሉን ተወጣ። በዝውውር ገበያው ለበርካታ ተጫዋቾች ህይወት መቀየር ከፍታውንም ፈጠረ። ጌታነ ከበደ፣ ሰበሮም አዲስ ህንፃ ምን ያህል ተሾመ፣ በኃይሉ አሰፋት ውሳ ሲሳይባጫ ብርሃኑ ቦጋለ፣ ፋዲጋ ስዩም፣ ተስፋዬ፣ አይን ዓለም ኃይለ፣ ዳዊት ፍቃዱ፣ ተመስገን ተክሌ የመሳሰሉ ኮከቦች በደደቢት መለያ በሰማያዊ ቀለም ባለሰማያዊ አርማ በኢትዮጵያ እግር ኳስ ሻምፒዮኖችን ማሳየ የኢትዮጵያ ብሔራዊ ቡድን ከ31 ዓመታት በኋላ በአፍሪካ ዋንጫው ሲካፈልም ስምንት ተጫዋቾችን ለዋሊያዎቹ አስመረጠ። በኢንተርናሽናል መድረክም ሀገሩን ወከለ ባለሰማያዊው አርማ